አመስግኖልኝ ሁላችሁም በእግራችሁ ቆማል የኔ የሆነልኝ በብር ማይሆን አይደለም የኔ የተደረገልኝ ወይ ዘመን የሚሰጠኝ አይደለም አንድ ፈጣሪ ብቻ ነው እንባይ እያበሰ አንድ ፈጣሪ ብቻ ነው እንባይ እያየ የመጀመሪያ ጊዜ እዚህ ሲመጣ ቲቪ የለኝም ነበረ ከዛ እሱ ከሰው ቲቡን ገዝቶ ሲመጣ እንትኑ ከብታለሁ ሲል እንባልን ከዛ ሌላ ቦታ ነው ያየሁት እነሱም ማለት ነው ከዛ ባለቤትን ጠራሁትና የሚጨፍር ሰውዬ ክፈትልኝ አልኩት ምን አልሽ እሺ የሚጨፍር ሰውዬ ከፈተልሽ ከዛ ሌሎቹም ብሎ የነሱ ብቻ ሰራች አይናሉ ማለት ነው። ከዛ እሺ ብዬ እሱ ያየሁ ያየሁት ሰውነቴ ሁሉ ቆሰለ። ከዛ እሱ በሽታ የሚተላለፍ ነው አሉ። እኔ ከቤት ሲወጣ ሰው ሁሉ ይሸሸኛል፣ ጎረቤት ሁሉ ይሸሸኛል። ከዛ ሶስት ሳምንት ሙሉ ስቃይም ባላሁት። እኔ ባሮ ከብቻ ሲወጣ ልጆቹን ይጠራሉ። ከዛ ጌታ ወይ ብዬ አለቀስኩት። ከዛ እሱ ማታ ሲመጣ ያልኩት አቤት አለን። እኔ ዛሬ አልኩት ሮም ነበረ። ከዛ የሚጨፍር ሰውዬ እዛ ጋር ሄዳለሁ፣ ከዛ በሽታዬን ሁሉ እዛ ግፌ እመጣለሁ አልኩት። እሺ ታምናለሽ አለኝ። አዎ አልኩት። ከዛ መጣውት። ሲመጣ ሰው መያዝ ስለሚፈራ ሰው ሸሸኛል ብዬ ሰውነቴ ሁሉ ፊቴ ሁሉ አይታይም ነበረ። ውሃ ቆጥሮ ቆጥሮ ማለት ነው። ከዛ ፊቴን በነጣላ ሸፈንኩትና እዛ ተቀመጥኩት። ከዛ እየመጣችሁ ሌሎቹን ነክቶ ሲሄዱ ወይኔ በሽታዬን አላየም እንደ ሰውዬ አልኩት። ከዛ እውነቷን ነው ጨፈራለሁ። ም ከዛ እሱ አምኜ እንጂ ትድን አለሽ እያይሻለሁ አለ አለን አምኜ እንጂ ትድን አለሽ አለኝ፣ ባለቤቴ ማለት ነው። ከዛ ቆይ እንዲህ ያደርጋለሁ አለ። ተደብቄ ጫፉን ልብሱን እነካለሁ አልኩት። ታምናለሽ ትድን አለሽ እንደዚህ አለ። ከዛ ተደብቄ ጫፉን ልብሱን ስናካ ወደኩት ወደኩትና ሲወደኩት እዚህ መጣሁት። ከዚህ ውስጥ መውጣቴ ነው እንጂ እንዴት እንደሆንኩት አላውቅም። ከዛ ጸሎት ተደረገልኝ ወጣሁት። ምን ሆነ ዳነ። በአንደኛው ቀን በዛ ማታ ገባሁት። ከዛ ገባይቼ ልብሴን ሲያወጣው እየጠፋ እየጠፋ ሄደው ሁሉም ነው እራሱ ማለት ነው። ሁለተኛ ነገር ደግሞ እኔ የኖርኩት ወረገኑ ነበረ ውስጥ ከዛው አስራ ሰባት ቤት ነው ያለ። ከዛ ሁሉ እኔ እኔ ብቻ ነኝ ጴንጤ ማለት ነው። ከዛ ልጅታ እብድ ናት፣ የሴትዮ እብድ ማለት ነው የሴትዮ ልጅታ። ከዛ አንቺ ሴትዮ ከእኛ ግቢ አትወጭም እንዴ? የእኛ ግቢ ቸርች ልታረግኝ ነው እንዴ? ትለኛለች ሁሌ ማለት ነው። ከዛ ዝም ብዬ ተንበርክኬ ጸልያለሁ። ስራዬ ደግሞ እሑድ እሑድ ብቻ ነው ይረፍት። ከዛ ቸርች አልሄድም ባሬን ዘግቼ እንትኑን ከፍቼ ጸሎቱን ከፍቼ ማለት ነው። ከዛ ማታ በሩን አንኳኳችና አዘጋም፣ እንደ የሰው ያለች ከዛ በሱ ነው የምትድኒ። እኔ አዘጋም አልኳት። ከዛ በድንጋይ ስትማታኝ መስታወቱን መታ፣ የራሳቸው መስታወት ሰበረችው። ከዛ እሺ በየት ትድናለሽ እና አልኩትና፣ የሷ ልብስ ያጥበው ውጭ አሰጡት። ከዛው እነሱ ውጭ ሲያሰጡ እኔ ከዚህ የወሰድኩት ውሃ ማታ ከሌሊቷ ምሳት ወጣውትና ተደብቄ ልብሷን ሁሉ ረጫዋት ከዛ ልብሱን ሁሉ ረጫወት። ገዳም ትሄዳለች ተብላ ጠዋት ገዳም ትሄዳለች ብሎ ልብሷን ሰስቦ ሲያለብሷት አረኔ አቃጠለኛ አለብስ ማለች እና ልብሷን ታወልቃለች። ከዛ ዝም በይ አልኳት። እናገራለሁ አለች። እኛ አንድ ሙስሊማ እሷ እንዲህ አርግታለች ትላት። ንገሪ ያልኳት ችግር የለም ንገሪ፣ ይሄ ያደረገው ጌታ ነው ያደለውም አልኳት። አቃጠለኛ አለብስ ማለችና ጨዋጭ ጨዋጭ፣ ሶስት ጊዜ ጨዋ ወደቀች፣ በራሷ ማለት ነው። ተመዘጫዎች ማዘር አለቻት። ሙስሊሟ ሄዳ ትግስት እኮ ለሊት እንዲያረገች ነበረ። እኔ ወጥቼ ሌባ ይሰርቃል ብዬ ጎመንን ሲያይ ትግስት እንዲያረገች አለች። ከዛ እኔ ቤተሰቤም ጴንጤ ነበሩ እኔም ጴንጤ ነበሩ። ል ልጄ ከዳነች ምን አገባኝ እንጂ ዝም ይበይ እንዳት እናገራት አለች ሴቱ። ከዛ ልጅ ዳነች። ይኸው አሁን 11ኛ ክፍል እየተማረች ነው። ገባች ገባች። አዎ ትምህርት ማለት ነው

እኔ በዚህ ጊዜ አሁን ልጅ አጥቼ እኔ ገና ልጅ ነኝ፣ ምን እባላለሁ ብዬ ዝም አልኳት። ከዛ ወጣሁት። ከዛ ማለት ነው እንኩላለት ነው ሁሉ ምርመራ ትገባለች አለችኝ። አዎሽ፣ ችግር የለም አስገብኝ አልኳት። ስምንት ሺህ ብር አለሽ አለችኝ። ለእንኩላለት ነው ስምንት ሺህ ብር ልትቀይሪ ነው ወይ አልኳት፣ በስምንት ሺ ነው ነ አይ ልቀይር አይደለም ግን፣ ብዙ እንትን ከባድ ላይ ነሽ ያለሽ አንቺ እኮ በዚህ ጊዜ በቃ መውለ ስለማትች ማውላ ስለማትጪ ማጻንሽም ይቆረጥና እንኩላለትሽ ደሞ ኦፕሬሽን ትሆናለሽ፣ አለች ነው አልቆታ። በቃ ብሩን አዘጋጅቼ ማጣለው ብዬ ወጣሁት። ከዛ ወጣሁትና ጤነ ጣቢያ ይርኩት ጎሮ ማለት ነው። እዛ ሲሄድም እነሱም እንደሱ አለኝ። በቃ እሱ እንደዚህ እነሱ እንደዚህ ስላሉኝ በቃ የጀል ይታይና ምን እንደሚሆን አለ አልቋት። ከዛ ስድስት 6000 ብር ቀብድ ሰጥቻት አይርኩት ከዛ እስቲ ቆይ ልይበት አለችኝ። ይሄ ብሬን ባልታሽ ነው እንደ ልይ የምት ያልኳት ነ ለሞ እየጠማ እየጠማ መጣ አለችኝ። ከዛ ሚክ ያልኩት አቤት። እኔ አሁንም እዛ ቸርች ይሄዳለሁ ሲለው ችግር የለምሽ ተያለች። እስከዛ ድረስ ይሄን እንትኑ ከዛላለብሽ አለኝ። ከዛ እሺ ብዬ ዝም ያልኩትና ኡር ነው ቀኑ ማለት ነው። ከዛ እነሱ እንትን ልጅ ያጣው ብላችሁ ምታለሱ ከዚህ በላይ ሀ በቃ አሉ ከዛ በቲቪ ማለት ነው ቲቪ ከፍቼ በቃ ሲሉ፣ የኔ ነገርም ከዚህ በላይ በቃ አልኩት። ከዛ ፎጣኑ እንጂ እንደ ልጅ አርጌ ዋልጋ ላይ ያስተኛሁት ወዝጬ ማለት ነው። ከዛ አስተኛሁትና አክንቤት አልሄድም አልኩት። ለምን አትሄጂም? ይሄ ሁሉ ብር እኮ ተበላሽቶ አለ። ይበላሽ እኔ አልሄድም አለ። ለምን? እኔ እንደዚህ ሲሉኝ እንደዚህ ብዬ ጸሎት አድርጌ አለው። ታለሽ በዚህ ወር ደግሞ እኔ ውርጉዞን አለው አልኩት ሆኛ አለሻ አ አ እኔ እሆናለሁ አልኩት ከዛ ዝም አልኩትና እና ስራዬን ቀጠልኩት እየሰራሁት እየሰራሁት እ እየመጣው መስከረም ነበረ መስከረም አንድ ነበረ እዚህ እየመጣው እሱ እየመጣው ሰውነቴ እየቆሰለ ነበረ ይህ ደግሞ የሆነ ሁለተኛ ወር ነው ጠቅምት ላይ ቤት ቤት ውስጥ ማለት ነው ከዛ ዝም ብዬ ኤርኩት ስራዬን ቀጠልኩት ከዛ አራተኛ ወር ላይ እየከበደኝ መጣ እኔ ሊታይ ነው አልኩት። ምንድን ነው አረገሽ እንዲ አለኝ። እሱ ፈጣሪ ነው የሚያውቀው እጄ አለሁ አልኩት። ከዛ የርኩት ሐኪም ቤት ሐኪም ቤት ሲሄዶ ደስ ይበልሽ አለች። ምንድን ነው አልኳት። የሁለት ወር ነፍሰ ጡር ናሽ አለች። ኢየሱስ። ከዛ ወጣሁት ከዛ ከዛ ወጣሁትና ሚኪ ያልኩት ቤት እንደዚህ ያሉኝ፣ መውለድ አትችይም ያለችኝ ሴትየው ጋር መሄድ እፈልጋለሁ አልኳት ከዛ ቀጣልኩትና ሶስት ወር ሲሆን እስትራውንድ ሱጋ ልነሳ ሄድኩት። እንዲህ አለችኝ። ምንድን ነው አለችኝ። እስትራውንድ አለሽ አልኳት። አየችኝ። እንዲህ ምን ሆነች ነው አለ። አርግዜ ነው እየመጣሁት አለ። የእናንተ ደግሞ ይቃቃ ነው አለችኝ። አይ ይቃቃ ሳይሆን እኔ ልጅ ነው ተሸክሜ እየመጣሁት ይህኝ አልኳት። ከዛ እሽ ብላ አየችኝ። ከዛ የሶስት ወር ነብስ ጦርነች አለችኝ። የተደያኛው አልኩት፣ ይሄን ኩለ አንቺ እኮ መውለድ አትችም ብለሽ ነበረ የተደያኛው አልኩት። ከዛ እኔ ምን አውቃለሁ ታዲያ እናንተ እኮ የናንተ እንደይቃቃ እንደዘዋዙ ወይ ይጫወታል አለችኝ። ከዛ የኛ እንደዘዋዙ ወይ አይጫወትም እናንተ ናቸው እንደዘዋዙ ወይ ምትጫወቱ አልኳል። ከዛ አማኑ አላመኑም ብላ እንደገና ጤነ ጠባ ላከችኝ። ጤነ ጠባ ስትላከኝ እዛ ማይርኩትና ክትትሉን ጀምሪ፣ አሁን የሶስት ወር ነብሰ ጡር ነሽ አሉኝ። ይሄ ሆኖ መቼ ነው ሁሉ እየሆነ መስከረም ላይ ነው። እንደዚህ እየሆነ መስከረም ነው እዚህ ቤት የመጣሽ። ከዚህ ሁለተኛ አልመጣሁትም። አንደኛ መጣሁት በዚሁ እንደዛ ሆነ። በቃ ከዛ በቴሌቪዥን በቴሌቪዥን ሁሌ በቃ አሁን ሲገባም ሲወጣም ጠዋት ስራ ሲሄድም መጀመሪያ ከፍቼ እወጣለሁ። ማታም ሲመጣም ከፍቼ ያዋለሁ። አሁን ስንት ወርሽ ነው? አሁን ስምንት ወር ገብቻለሁ። ክብር ለጌታ። ልጅሽን አቅፈሽ ነይ። አሜን። እንኳን ጌታ ረዳሽ።